አሰላማአለይኩም ወራህመቱላሂ ወበረካቱህ። ሰላም ወዳገሬ ልጆች እንዴት ናችሁ? ደህና ናችሁ? ከኔ ጋ ሁሉ ሰላም ነው አልሐምዱሊላህ። ዛሬ የማሳያችሁ ቴሙ፣ እንዴት በቴሙ እቃ እንደምነዝ ወይም እንዴት እንደምንጠልብ ነው የማሳያችሁ። አፕሊኬሽኑን ልላችሁ፣ መጀመሪያ አፕሊኬሽኑን ታወርዳላችሁ ከዛ ትገባላችሁ። የፈለጋችሁትን እቃ ተመርጣላችሁ። ከሽኤን ታሙ በጣም ብዙ የሚያማምሩ ብራንድ ብራንድ የሆኑ እቃዎች አሉት። በጣም ነው የሚያማምሩት ጫማዎች፣ ልብሶች፣ ሻንጣዎች፣ ጀዋ ለማለው በየአይነት እና በጣም አሪፍ አሪፍ እቃ አለው። በጣም ምርጥ ምርጥ እቃ ነው ያለው። የፈለጋችሁትን ትመርጣላችሁ። በጣም ምርጥ ምርጥ እቃ ነው ያለው። የሞሮኮ ሞሮኮዊ ድሬሶች አሉ። በጣም ነው የሚያማምሩት። በጣም በጣም ነው የሚያማምሩት። ትመርጣላችሁ፣ እሱን የምትፈልጉትን እቃ ትመርጣላችሁ። ከዛ ወደ ቅርጫት ታስገባላችሁ። እኔ ከአሁን በፊት ብዙ እቃዎችን ወደ ቅርጫት ያስገባሁት አለ፤ ሰአቶች፣ ሾራቦች፣ ጃኬቶች በጣም ምርጥ ምርጥ እቃ ነው ያለው። ተመርጣላችሁ የምትፈልጉትን እቃ። እስኪ አሁን ይሄ ሹፌን አያምርም? በጣም ነው የሚያምረው። ያምራል ማሻላ እና በጣም አሪፍ አሪፍ እቃ ያለው የምትፈልጉትን እቃ ተመርጣላችሁ ወደ ቅርጫት ታስገባላችሁ። ከዛ በመቀጠል አሁን ምሳሌ ከዚህ ሳሳያችሁ ሳይዝ ተመርጣላችሁ። ሳይዝ ኤስ አለ፣ ሚድየም አለ፣ ላርጅ አለ፣ ኤክስ ላርጅ አለ፣ ኤክስ ኤክስ ላርጅ አለ። የምትፈልጉትን ሳይዝ ትመርጣላችሁ። እኔ በኤስ ሳለምለብስ እስሞል ስለሆነ እንትኔ ሳይዝ ኤስ እነክቼ ከዛ አድ እለዋለሁ። እኔ እንደዚህ አድርጌ አድ ይሄ ቀስት ያደረኩበት ማለት ነው። እሱን አድ የሚለውን እጫነዋለሁ። ከዛ ከአሁን በፊት እቃዎች ጣዎች ሳላስገባሁኝ ሰማኒያ ብር ሁኗል። በጣም መጥምርጥ እቃ ነው ያሉ ማሻላ በጣም መጥምርጥ ልብሳሉ እና 7% ካሽ ይሰጣል። ካታች ያለውን አልመስት አልመስት ሶሊድ አውት የሚለውን እሱን ትጫናላችሁ። የብሩ መጠን መቶ ሰማንያ ብር ነው የሚለው በቀይ የተጻፈው ሃታይ መጨረሻ ላይ ያለው ማለት ነው። ከዛ አልመስት ሶሊድ አውት የሚለው እንጫናለን። ከዛ በመቀጠል እኔ አድራሻውን ሳልሞላሁ እንደዚህ ነው የሚያመጣልኝ። ግን ለእናንተ ለማሳየት አድራሻውን ተጭኜ እንደገና አጥፍቼ ያሳያችኋለሁ ማለት ነው እና ይሄን ጫናለሁ በቀስቶ ያሳየኋችሁ ነው ማለት ነው። ከዛ ይሄን እጫናለሁ፣ እንዳይት የሚለውን እሱን እጫናለሁ። በዚህ መልኩ ያመጣልኛል። ቦታ ሞልቷል፣ ሰለሞላሁት እንደዚህ ነው የሚያመጣልኝ መጀመሪያ አገራችሁን ትመርጣላችሁ። እኔ ሳዑድ አረቢያ ስለሆንኩ ሳዑድ አረቢያ የሚለውን መርጫለሁ። በቀስቱ ያሳየኋችሁን እሱን ትጫኑና አገር ትመርጣላችሁ፣ የት እንደሆናችሁ ትመርጣላችሁ። ከዚህ ሀገር ከዛ ያላችሁበትን ሀገር ራይት ታረጋላችሁ። አሁን ይህ ሳዑድ አረቢያ ስለሆንኩ እንደምታዩት ራይት አርጌያለሁ። ከዛ በመቀጠል ፈረስጥኔም ይላል። ፈረስጥኔም ማለት መጀመሪያ ስም ነው። ላስትኔ ማለት የአባት ስም ነው። ቀጣይ ስም ማለት ነው። ከዛ እሱ እናስገባለን። ፋጡማ ብዬ ጽፌያለሁ። ይሄው ሳያችሁና፣ ፋጡማ ፋጡማ። ከዛ በመቀጠል አሊ ብያለሁ። ይዋጥ ይችላል። አሳያችሁ ብዬ ነው። አሊ ከዛ በመቀጠል ከዚህ ቁጥር ታስገባላችሁ ታስገባላችሁ እንደገና ቁጥር ታስገባ አምስት ሰላሳ ሁለት ታስገባላችሁ። ከዛ በመቀጠል ይህ አለ ይሄ የተጻፈው ማለት ነው የሚለው ኢዝ ኢዝ ዋትሳፕ ነምበር ሴም ዊዝ ፎን ይላል። ቁጥሩ ዋትሳፕ አለው ወይ እያለ ነው። ዋትሳፕ ካለው የጻፋችሁት ቁጥር የስ የሚለውን ይሄን ትጫናላችሁ፣ ይህን ማለት ነው ጥ ዋትሳፕ ካለለው ደግሞ ኖ የሚለውን ይህን ትጫናላችሁ። አለይሄም እኔ ዋትሳፕ ሳላለው የስ የሚለውን አብርች አለው ከዛ በመቀጠል ሰሌክት አድሬስ ኦን አፕ የሚለውን ይህን ነው ማለት ነው። ትጫኑና ያላችሁበትን አድራሻ ትጽፋላችሁ ማለት ነው። ትጽፋላችሁ እንደዚህ ብላችሁ ገብታችሁ ሎኬሽኑን ሳላላበረ ወደዚህ ያመጣኝ እና ይህን ትጫን ያላችሁ የሎኬሽኑን ምልክት ከዛ ከዚህ ተመርጣላችሁ ያላችሁበትን ሰሌክት ታደርጋላችሁ። ይሄ ነው ማለት ነው። ከዚህ ሰርችን ሰርቹ ቦታው ላይ ትገቡና ያላችሁበትን ቦታ ስም ትጽፋላችሁ። ስትጽፉ ቀጥታ ሱ ያመጣላችሁን ከዛ ሴፍ ትሉታላችሁ ማለት ነው። ከዛ በመቀጠል የመንገዱን ስም ታዋቂ መንገድ ስም ትጽፋላችሁ። ይሄ ማለት ነው፣ ስቴት ፕሮቪውስ የሚለውን። ከዛ በመቀጠል ሲቲ ይላል። ይሄ ማለት ነው ሲቲ አሁን በፊት ይሰራበት የነበረው ከተማ ትንደሃ ስለሆነ ትንደሃ የሚለው ጽፍ ያለው ኧ ዲስትራክት የሚላለ እሱንም ትጽፋላችሁ። ያኔ የመንገድ ስም ነው ታዋቂ ቦታ ስም ማለት ነው። አሁን የመንገድ ስም ትጽፋላችሁ። ከዛ በመንገዱ ምን አይነት ታዋቂ እንትን አለ ትምህርት ቤት አለ ወይስ ምን አለ? ታዋቂ ነገር ማለት ነው። ከዛ ደግሞ በመቀጣል እስትሬት ናይም እስትሬት ንይም ስትሬት ነምበር ላንድ ማርክ የሚላለ እሱ የሚለው የመንገድ ስም እና የመንገድ ቁጥር ወይም የቤት ቁጥር፣ ከዛ ደግሞ የመንገዱ ታዋቂ ስም ማለት ነው። ሶስቱን ትጽፋላችሁ በአንድ ላይ ከዚህ ማለት ነው። ከዚ በመቀጠል አዲሽናል ድታይል ይሄ መጨረሻው ማለት ነው። የምትኖሩበት ቤት ቢውልዲንግ ነው፣ ፍሎር ነው፣ ፍላት ነው፣ ላርድ ማርክ ነው ትጽፋላችሁ ያላችሁ ያኔ ምሳሌ ሹጋ ከሆነ ፍሎር ብላችሁ ትጽፋላችሁ። ያላችሁ ፍሎር ፍሎር ከዛ ፎቅና ምድር ከሆነ ቢውልዲንግ ብላችሁ ትጽፋላችሁ። እንደዚህ ማለት ነው። ከዛ በመቀጠል ሴቭ ሴቭ ሴቭ ኤንድ ዩዝ የሚል አለ መጨረሻ ላይ ይሄ ማለት ነው። እሱን ትጫናላችሁ ሴቭ ትሉት አላችሁ አለ ጦር ከዛ ሴቭ ስትሉት ቀጥታ ወደዚህ ያመጣችኋል ይመልሳችኋል ማለት ነው። ከዛ ሜትር ትመጣላችሁ፣ ሜትር ትመጣላችሁ። ከዚህ ካርድ ነው ታብሌት ነው በመቀጠል ካሽ በጎግል ፕሌይም አለ ፓይፓልም አለ አስክ ፍሬንድ ቱ ፓይ። ይህ አስክ ፍሬንድ ቱ ፓይ ማለት ምሳሌ ይህን ጣላብያ ያኔ የምትገዙትን አቅራጥ ፕሮዳክቱን ካዘጋጃችሁ በኋላ ካርዳችሁ ላይ በካርድ መጥለብ ፈልጋችሁ ካርዳችሁ ላይ ምንም ነገር ካለላችሁ ወደ ጓደኛችሁ ሻር ታረጉና ጓደኛችሁ በካርድ እንድትከፍልላችሁ ታደርጋላችሁ ማለት ነው፣ ይሄ ማለት ነው። ከዛ ካሽ አለ። ካሽ የምትፈልጉ በካሽ ተጠልባላችሁ። አልሙሄም እኔ ካርድ ምንም ሰረርልኝ፣ ካሽ የሚለውን አበራለሁ። ካሽ የሚለውን አብርቼ ከዛ ሳብመንት ኦርደር የሚላለ መጨረሻ ላይ ይሄ ማለት ነው። ሳብመንት ኦርደር የሚላለ እሱን ስጫ ነው ቀጥታ ይጠልበዋል ማለት ነው። እኔ የወንድ መጥለብ ስለማልፈልግ ፕሮደክቱን አልፈልገውም፣ መጥለብ ስለማልፈልግ ሰብመንት የሚለውን ብጫ ነው ስለሚጠልበው፣ ለዛ ነው ያጠፋሁት ማለት ነው። ንት ሴቪ ያላረኩት እና እንደዚህ አድርጋችሁ መጥለብ ትችላላችሁ ዶችዬ።